በስማ ወበል ወመንፈስ ቅዱስ አህዱ አምላክ አሜን። አለሁ ትበላችሁ በአረብ ምሬት በሰደት ያላችሁ ወላዴተ አምላክ አለሁ ትበላችሁ ድንገልመቤቴ አለሁ ትበላችሁ አምላክ ከእስራኤል በምረት እያችሁ ከጎናችሁ ቆማ ድንገል አዛኝቱ ጠዋትና ማታ ዘውስር በየለቱ ዘወትር በመልጃዋ ከጠላት ደንቃራ ረሪተን እመቤት ከክፉ መከራ በኪዳኗ ሁሌም ዘወትር ትጋርዳችሁ፣ እመቤቴ ማርያም አለሁ ትበላችሁ። የስደትን ኑሮ እንደ ጨዋ ጣፋ ጠላት ዲያብሎስን እንደ ሰማ ቀልጣ የአፋችሁ ፍሬ ሞገስ ትሆናችሁ፣ እመቤቴ ማርያም አለሁ ትበላችሁ። ታች ላይ ብላችሁ ስትገቡ ስትወጡ፣ በሰው ሀገር ኑሮ ሰላም እንዳታጡ

እነቤቴ ማርያም አለሁ ትበላችሁ፣ ተጎናችሁ ቆማ ሁቴን ታብርታችሁ። የሰደትን ነገር እና ለውሻ ምታዘነ ሪሪት ናትና ጭንቃችሁን አይታ የምታለቅሱትን እንባችሁን ሰምታ በከንዶቿ ካለው ከሰራዊት ጌታ ድንግላ አዛኝቶ ሁቴን ታስምራችሁ፣ ለባሲተ ትበላችሁ ተወዳጅ ነው እና ቃሏ የሚጣፍጥ እናቶች ሲጠሯት ሲጨነቁ በምጥ ከብርሃን ጨረር ፈጥና የምትመጣ ከልጇ ተማጽና ምረት ምታመጣ የሰው ሀገር ኑሮ ምጥ የሆነባችሁ መከራው ሲበዛ እጅግ ሲከብዳችሁ አዛኝቷ እናት የፍቅርም መቤት ተጎናችሁ ቆማ ሳሐሊተ ምረት በወትር በደስታ አለሁ ትበላችሁ። በእናትነት ፍቅሯ ድንግል ትዳብሳችሁ። በሰው ሀገር ኑሮ ውስጣችሁ ተጨንቆ ተስፋችሁ በስደት ከውስጣችሁ አልቆ፣ ዘወትር በውስጣችሁ የምትጨነቁ፣ በእንባ በጸሎት የምታሳውቁ፣ እመቤቴ ማርያም ድምጻችሁን ሰምታ፣ ተራራ ተሆነው ችግራችሁ መታ፣ ከምድር የሚፈሰው እንባችሁን አይታ፣ ከልጇ ወዳጇ አልመና አሰምታ፣ እመቤቴ ማርያም ማርያም አለው ትበላችሁ። በባዕዳን ሀገር ሞገስ ትሆናችሁ። እመቤቴ ማርያም ማርያም አለው ትበላችሁ።